ቶሎ በወጣ ጋይሶች፣ አረ የጌም ቶሎ በወጣ ምር። በዚህ ወር ውስጥ ነው ይለቀቃል የተባለው፣ በ2025 ውስጥ በዚህ ወር ውስጥ ነው ብቻ ይለቀቃል የተባለው። ጋይሶች ወደ እናንተ ስመለስ ደግሞ ያው ትላላችሁ፣ ያው ተመስጬ ነው። አምሶሪ አይሮኖት ላይ ግን ብቻ ግን እንደዚህ አይነት ጌም ጋይሶች፣ በጣም የድሮ የቻይና በድሮ ጊዜ የቻይና የነበረ ጌም ነው ማለት ነው እና አሳሲንክሪድ ኮድኔም ይባላል የጌሙ ስም ታሪኩን ያው አሁን ነግሬያችሁ እንዳላስደብራችሁ ወደ ትሌለሩን አይታችሁት ከዛ ታሪኩን ስነግራችሁ እኔ ለምን እንደዚህ እንዳልኩኝ ይገባችኋል ማለት ነው። ላይክ ሌትስ ጎ ወደ ትሌለር ጋይሶች አ ወደ ጌሙ ገብተናል። አሳሲን ክሪድ ኮድ ኔም ይባላል ብያችኋለሁ። ሌትስ ጎ ሪአክሽን

ግራፊክስ ዋይዝ እያያችሁት ነው፣ በጣም ያበደ የግራፊክስ ዋይዝ ነው ያለው። ላይክ ግራፊክስ ኢዝ ጌድ ዋ ጋይሶች፣ ያው እዚህ ማል ትሬለርን ካያችሁት ይገባችኋል ብዬ ኤክስፔክት አረጋለሁ። እና ወደ ታሪኩ ስመጣላችሁ ደግሞ የዚህ ጌም ታሪክ ያልኳችሁ እናንተ እዚህ ጌም ላይ አሳሲን ሆናችሁ ነው የምትጫወቱት። አሳሲን ክሪድ የጌሙ ስም፣ እናንተ አሳሲን ናችሁ። እንዲሁም ደግሞ የሆነ እዚህ የድሮ የቻይና ንጉስ የነበረ ኪው የሚባል ኪንግ ነበረና በዛን ጊዜ የዛን ጊዜ ላይ እናንተ አሳሲን የናንተ ካራክተር ማለት ነው ለኪው ለሚባለው ኪንግ ይሰራ ነበረና የሚሰራ የነበረው ደግሞ ስራ ላይክ እንደዚህ አይነት ስራዎች እንደዚህ ሙስና ምናምን የሚሰሩ ሰዎችን መግደል ማሰር ምናምን ነበረ። እና እንደዚህ እየሰራ እየሰራ እየሰራ ባለበት ጊዜ አሳሲን የሚባለው የእናንተ ካራክተር ኪው የሚባለው ኪንግ ራሱ ሙስና እንደሚሰራ ይደርስበታል ማለት ነው። እና አሳሲን ደግሞ በጣም ይናደራል። ጀስት ላይክ በጣም አብሮ እየሰራ ምናምን ሙስኖችን እያጠፋ ያለ ጭራሽ ኪንግ ራሱ ሙስና እንደሚሰራ ሲደርስበት እሱ ጋር ያለውን ጦርነት ነው የሚያሳያችው ይሄ ጌም ማለት ነው እና ያበደ አይደለ ረ በሎ አረ ቶሎ በለቀቁት። ብቻ ግን እናንተ በቃ ንጉሱን ዳሜጅ ነው የምታደረጉት ማለት ነው። ያው ከእሱ ጋር ያለውን ጦርነት ነው እናንተ የምታካሂዱት ማለት ነው እና ብቻ ቶሎ ቢለቀቅ የምለው ጌም ቢኖር በቃ በዚህ ወር ውስጥ ነው ብለዋኛል ማለት ነው። የዚህ ጌም ደግሞ ሙሉን ታሪኩ በጽሑፍ የምትፈልጉ ሲሆነ ያው ከሆነ ቴሌግራም ላይም ፖስት ተደርጎላችኋል ማለት ነው። ሙሉ ታሪኩን በደንብ ፖስት አድርጌላችኋለሁ ማለት ነው። በደንብ እዛ ላይ አንብባችሁ ማለት ነው። በደንብ እንትን ማለት ትችላላችሁ ማለት ነው። አይም እንደነገርኳችሁ ያው ላይክ እንደምታዩት ያው ፋይቲንግ ምናምን ነገር ላይክ ክሬዚ ጌም ድሮ ጊዜ ቻይና ውስጥ የነበረ ኪንግ ነው እና የዛን ጊዜ ባለው የፋይቲንግ እና ብቻ ግን ቪዲዮ ይህንን ይመስላል የዛሬ ቪዲዮችን ይመስላል ማለት ነው። እንግዲህ በሌላ ቪዲዮ ደግሞ ባሪፍ የሆነ ቪዲዮ እንደዚህ አይነት ባበደ የጌም ትሬለር ሪያክሽን ተመልሰን እንመጣ ይሆናል። ኦር ደግሞ በሌላ ቪዲዮ እንመለሳለን ማለት ነው። እስከ ቀጣይ ቪዲዮ ደግሞ ያው ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ይመቻችሁ። ያው ፒስ።